እንዴ! ነው የኮፍያ ያምራል። ከሽመድልስ መድልስ አብዲሳ የጥሬ ስጋ ቅልብ ያረግኩት ነው። ሌላው ደበረኝ፣ ልብሱ ምናምን በቃ ያው ደሙ ምናምን ስለነካው ደበረኝና ተኩት። ገዳ ያሻግረው። ጋራ ለጋራ አቧራው ሲጨስ፣ ምድሮ ሲጠራ፣ በንፎርቲ ጥይት የሚያንጠራራ፣ የአማራው ፋኖ ጀግናው አማራ ይላል። ስናና አባጅሜና ንጉስ ተክለ ሃይማኖት ብርጌዶች ማለት ነው። ስናና አባጅሜና ንጉስ ተክለ ሃይማኖት ብርጌድ መንትዮቹ የሚባሉት ብርጌዶች ናቸው። በምን እንደምመስላቸው እራሱ ግራ ነው የሚገባኝ። እኔ እኔ በቃ እኔ ፋኖ ባልሆን መከላከያ ቦነሮ ማርያምን ራሴን አጠፋ ነበር። ራሴን ነበር ማጠፋ በህፃናት ፋኖች ወላ መቶ አለቃ ያለ ወላ ሻለቃ ያለ ወላ ምናምን ያለ እጅ ወረ ላይ እንዳለ እጅ ወረ ላይ ጫማውን እያዋለቀ ማለት ነው። አረ ግፈኞች ናችሁ እናንተ መንትዮች የምትባሉ ስናና አባጅኝ እና ንጉስ ተክለሃይማኖት ብርጌዶች። አቦ ይመቻችሁ፣ በጣም ይመቻችሁ። እንግዲህ በትናንትናው እለታ እስካሁን ድረስ የተማረከው ሶስት ብሬን አንድ ስናይፐር መቶ ክላሽ አስራ አምስት ምርኮኛ አንድ ኦራል ሙሉ ተተኳሽ የመድፍ የፔምፒ የድሽቃ የመቶ ሰባት ኦራሉ እንዳለ በሙሉ ተተኳሽ የያዘ ስንቅ በነገራችን ላይ ጠዋት ሶስት ሰዓት አካባቢ ነው ኦራሉ የተቃጠለው እስከ ቀኑ አስር ሰዓት ድረስ ኦራሩ ላይ ያለው ጥይት ኦራሩ ላይ ያለው ጥይት እየፈነዳ ከውጊያው የበለጠ የኦራሩ ላይ የሚተኮሰው የተቃጥሎ የሚፈነዳው ጥይትና የቦምብ ቦምብ እና የሞርተር ቅምቡላ እና የዙ ተተኳሽ በቃ ቀን ሙል ሕዝባችንን ሲረብሸው የዋለ ኦራሩ ላይ የነበረው የ የብርሃኑ ጁላ ምርኮኛ ጦር ዞት የመጣ ተተኳሽ ነበር። አንድ ሲኖ ሙሉ አንድ ሲኖ ሙሉ ወታደር ቆስለኛ፣ የለ ሐኪም የለም። ኧረ በጣም ይደብራል። ማርያምን በጣም ነው የሚደብር። እኔ መከላከያ በዚህ መልኩ ተዋርዶ እጅ ሲያንከረፍፍ በጣም ይገርመኛል። በአሁኑ ሰዓት ወደ አስራ አምስት ምናምን ምርኮኞች አሉ። ከመንደር እየወጡ ነው አሁን አሁን እራሱ እስካሁን እራሱ ከመንደር እየወጡ እጅ እየሰጡ ነው ነፍሳቸው የተረፈ ማለት ነው እ ግብስ ባስ የሆነ ጦር ነው እንግዲህ ቀይ ባህር እንዋጋለን የሚለው ማለት ነው በትናንትናው ለስናን አባጅሜና ንጉስ ተክለ ሃይማኖት ባደረጉት ጥቅምት 23 ማለት ነው ጥቅምት 23 ቀን ባደረጉት ውጊያ ከጠዋቱ ሶስት ሰዓት ጀምሮ እስከ ምሽት እስከ ቀኑ አስር ሰዓት ተኩል ድረስ ኃይለኛ ውጊያ ነኝ ነበር። እጅ ሰጧል፣ ይላል አንዱ። እጅ ሰጧል፣ ፋኖን እጅ ሰጧል፣ አትንካ። እጅ ሰጦ እግር ለምን አይሰጥም? የፎከታ ምልጅ እጅ ሰጧል፣ አንተ እንዳትገል። አዎ እጅ የሰጣን እንነካም። በእርግጥ ከዚህ ውጪ ግን ማለት ነው እኛ እንደ ብርሃኑ እንደ ሽመልስ አብዲሳ ጦርጡት አንቆርጥም። ውጊያ ላይ የተማረኩትን ራሱ ማለት ነው። ልብሳቸውን ቀይረን ገላቸውን እንዲታጠቡ ሳሙና ገዝተን ሰጠን። በእንክብካቤ ነው የያዝናቸው። እኛ አማራዎች ስለሆን ማለት ነው። አማራ ደግሞ አይደለም በጦር ግንባር የማረከውን ቀርቶ ሊገለው ሂዶ ሽንት ቤት ሲጸዳዳ ያገኘውን አይነካውም ነበር። ቁም ዛሬ አለፈ ታጥቀ ነው የምመታ ብሎ መጥቶት የሚሄድ አማራ ማለት እንደዚህ አይነት አስተሳስብ ያለው ሕዝብ ነው። ስለዚህ ትናንትናም በትናንትናው ምርኳ እጅ ወር ላይ ብሎ እጅ ሰጧል። አትምታ ባክ እጅ ሰጧል። ሙላው ማለት ነው። በቁጥር በቁጥር ማለት ነው። በነገራችን ላይ የኦሮሚያ ልዩ ኃይሎች እዘናቸዋል። የኦሮሚያ ልዩ ኃይል ማለት ነው። የኦሮ የአማራ ክልል ትግራይ ጋር በነበረው ጦርነት የአማራ ክልል ልዩ ኃይል ከአማራ ክልል አስወጥቶ ትግራይ ላይ ሲገባ ተመለስ ነው የተባለ። ምክንያቱም አንተ የአንድ አንድ ክልል ጸጥታ ኃይል ስለሆንክ ሌላ ክልል መግባት አትችልም ተብሎ ተመልሷል፣ የአማራ ልዩ ኃይል የኦሮሚያ ልዩ ኃይል ግን ዛሬ ትናንትና መጥቶ ስናን ብርጌድና የብርጌድና ንጉስ ተክላይማኖት ጋር ገጠም የኦሮሚያ ልዩ ኃይል ነው ማለት። አሳያቸዋለሁ መጣጫው ልዩ ኃይል በጣም ነው የሚገርመው። በጣም እንግዲህ ሌላ ጋር ህግ ይፈጸማል ጋር የለም። አማራ ዝም ብሎ ተነስቶ አይደለም ጦርነት የጀመረው። ወደ ጦር የጋበዘው ራሱ ብልጽግና ነው። ይሄ ደንቆሮ ማለት ነው ራሱ ብልጽግና ነው። የሚጠይቃቸውን ጥያቄዎች ባለመመለሱ ማለት ነው። የሚጠይቃቸውን ጥያቄዎች ባለመመለሱ በእውነት በፈጣሪ ቸርነት ነው። በፈጣሪ ቸርነት ማለት ነው። በምኒሽር በጓንዴ በበልጅግ ጥቁር ክላሽ እየማረከ ማለት ነው። በነገራችን ላይ ትናንትና በብዛት የተማረከው በእኛ አካባቢ ብልጽግና የምትባለዋ ክላሽ ናት እች። አሁን በወያኔን በሻቢያ በዚህ በጁንታውና አማራን ክልል በወሰነ በወረረበት ጊዜ የመጣው ክላሽ ነው። አሁን ትናንትና በብዛት የተማረከ እና አንዱ ፋኖ አንድ አምስት ስድስት ናቸው ማርኳቸዋል። የይዘው ሁሉም ብልጽግና ክላሽ ነው የይዘው። አንተ ጥቁር ክላሽ የታለ ሲለው ምን ቢል ጥሩ ነው ምርኮኝው ዋ ጥቁሩን ክላሽማ ፋኖ እየቀማ ፋኖ ላይ ነው ያለ። እኛ ጋር አለ ቃል። ትክክል እውነት እኮ እውነት እኮ ምንም ውሸት የለውም። በጣም ነው የሚገርም፣ በጣም ነው የሚገርም ነው። እኔ ትናንትና ውጊያው ላይ ነበርኩኝ። ጓደኞች እንደውላችሁ መጠየቅ ትችላላችሁ። ያሳዝናል። በቃ አጠቃላይ ከደረት በላይ የተመታ የብርሃኑ ጁላ ጦር ወርቆ ስታገኘው በእውነት ሰው በመሆኑ ብቻ በቃ በጣም ያሳዝናል። ግን ይህ ምን ታደርጋለህ፣ እኛ ለሁሉም ለሁሉም ለህልውናችንና ለነጻነታችን የወጣን ሰዎች ስለሆን ምንም ማድረግ አይቻልም። ባጭሩ ትናንትና ከደብረ ማርቆስ ወደ ስናን አባጅሜ ያደርገው የነበረው የብርሃኑ ጁላ ጦር በቃ ሰመጠ። ፔርሙዳ በለው ፔርሙዳ ትሪያንግል ነው የሚባለው በቃ እሱን ከሆነበት ነው የምላቸው። ገባ ቀረ ገባ ቀረ መቶ አለቃ ለምሳሌ መቶ አለቃ ንጉስ ተክለሃይመስ መቶ አለቃው ማርከውታል። በባዶ እግሩ ነው ያስነዱት በባዶ እግሩ ማለት ነው። መቶ አለቃ ተብዬው የብርሃኑ መቶ አለቃ ማለት ነው። አንድ ሴት ማረጓ በደንብ ተቃጥላ ስለነበረ አላወቅንም እንጂ፣ ሴት ኮሎኔል አብራት እነዳለች ከወራሉ ጋር ማለት ነው ሴቷ እንግዲህ ሴቶች በአማራ ክልል ላይ ምን እየደረሰባቸው እንደሆነ አስቡት። እሷ ሱሽ ቁዷን ታጥቃ መጣች፣ ግን ዋጋዋን አግኝታለች ዋጋዋን አግኝታለች አ ባጭሩ የትናንትናው የነበረው የስናን አባጅሜና የንጉስ ተክለ ሃይማኖት የዝነኞቹ መንትዮቹ ብርጌዶች በብርሃኑ ጁላ ላይ ሲጨፍሩበት ነው የዋሉ። ሲደንሱበት ማለት ነው። ባህላዊ ጭፈራ ትለዋለህ ዘመናዊ ዳንስ ደነሱበት በቃ ረድናቸው ጀግኖች ስናን አባጅሜና ንጉስ ንጉሥ ተክለ ሃይማኖት፣ አንበሶች፣ እሳት እሳት። አላማ ስላላችሁ አላማ ስላላችሁ፣ ቀጣይ ደግሞ የምትሰሩትን ደግሞ እናያለን ማለት ነው። አደላ እወዳችኋለሁ፣ ንጉሦች ስናን አባጅሜ እወዳችኋለሁ። በጣም ነው የምወዳችሁ። ብልጽግና ራሱ በሆዱ ያደንቃችኋል፣ አይደለም ወገን ቀርቶ ማለት ነው። ይህን እንኩቶ እንክቶ ወይን ደበሎ አራክፉት አራክፉት፣ ታዲያ ምርኮኞችን ደግሞ በያላችሁበት በስነ ስርዓቱ ያዙ።